ሰላም ሰላም እንዴት ናችሁ ውዴ የቻናችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ ቃል ምስረታ ባለ ሶስት ፊደል አማርኛ ቃል ምስረታ ነው። ባለ ሶስት ፊደል ሶስት ፊደላትን ተጠቅሜ ቃላትን እየመሰረቱ የማሳያቸው ይሆናል ማለት ነው። በመጀመሪያ ግን ቪዲዮ ላይክ፣ ሼር እና ሰብስክራይብ አድርጋችሁ ጀምሮ አሁን ቀጥታ ወደ ቪዲዮ እንሂድ። በመጀመሪያ አንዳንዱን አነብላችኋለሁ ማለት ነው። እያንዳንዱ ፊደሉን አነብና ኋላ በአንድ ላይ አነብላችኋለሁ፣ እናንተ ማብራችሁ ከእኔ ጋር ታነባላችሁ። እንዲሁም ቪዲዮውን እያቆማችሁ እየጸፋችሁ ተለማመዱ። አሁን ቀጥታ አብረን እንማን በምንጀምር ኦኬ። ይች የመጀመሪያዋ ቃል ምን ትላለች ማለት ነው። ፊደል ፊደሏን አነብላቸዋለሁ በመጀመሪያ፣ ከዛ ቀጥሎ ደግሞ ሁሉም በአንድ አነብላቸዋለሁ። ው በ ት፣ በአንድ ላይ ውበት፣ ውበት ግ

ሸ ጥ መሸጥ መሸጥ ግ ዙ ፍ ግዙፍ ግዙፍ ጣ ለ ች ጣለች ጣለች ኦኬ ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቀጣይ ደግሞ በሌሎች ቪዲዮዎች የምንገናኝ ይሆናል ማለት ነው። እስከዚያው ቸርን